ደስ ነው የሚለኝ፣ ስትሰባሰቡልኝ እንዴት ትልቅ ነገር ነው የሚሰማኝ በእውነት እህቶቼም ልጆቼም ጓደኞቼም ናቸው ያለኝ። የቆየሁበት የቆየንበትን ምክንያት አሁን ልንገራችሁ። ማለት እኔ አሁን ዛሬ እዚች ጋር የምታዩት ልብስ አዘጋጅቻለሁ ያለው ምናምን፣ ይሄንን ልለብሰው ነው ከላይ ያወጣሁትን ብርድ እንዳይሆን ብዬ እና ዛሬ ወደ ቤቴ ልመለስ ነው እናቴ ወደ ቤቴ ማለት ከፍያ አይመጣ ሲጀመር፣ በባዶ ከፍዬ ቤቱ ባዶ ሞቢ ልመለስ ነው። ወደ መጣሽበት ወሰች። እሱ ልንገራችሁ ብዬ ነው። ና እንዴ፣ አልተመቸሽም እኔ ጋ መሆኑ? ኧረ እኔ እንደዛ አልወጣኝም። እዛ በቃ ማለት ያው ስድስት ወር ሙሉ ሰላም ሰላም ሰላም። ጤና ይስጥልን። እንደት አላችሁ? ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በሰላም መጣችሁ። ሰላም እየብዛላችሁ። ለቤቴ አዲስ ከሆናችሁ ማለቴም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አመሰግናለሁ ቤተሰብ ሀሳብ ካለ ኮሜንት ለመጻፍ ትችላላችሁ። ቤት ክፍት ነው። አመሰግናለሁ። ወደ ጉዳይ ወደ ጉዳይ እንገባለን ማለት ነው። እንግዲህ ብዙዎቻችን ወይኔ ምንድነው ብትስቂው ብላችሁ ብትጠይቁኝ ሩታ እንግዲህ ቪዲዮ ላይ እንደሰማችሁት ነው። መልሼ መሄድ አለብኝ ወይስ መመለስ አለብኝ ወደ ቤት አለች። እናቷማ ደነገጠች። እኔ ልጆች እንደ ጓደኞች ነው የሚወዳቸው። በጣም ነው የሚወድሽ ምንድን ነው የተከፈሹ? አስከፋውሽ ወይ ምን አጠፋወት ብላ እናቶም ጠየቀች። ልጄ በጣም ነው የምወድሽ፣ በምን ላይ ነው የተከፈሹ? የተከፈሹ ነገር አለ ወይ? እኔ በጣም ነው የምወድሽ ብላ እናቷም ለእሷ እናቷም እንደዚህ ደነገጠችና ያጠፋውት ነገር አለ ወይ፣ በምን ላይ ነው የተከፈሹ፣ የምርሽ ነው ወይ ብላ በጣም ነው የተደነገጠችው እናቷ ማለት ነው። አባትዮም ልጄ ምን ነው ምን አጠፋን፣ ያጠፋነው ነገር አለ ወይ? እንዴትስ እንደዚህ ትያለሽ ብሎ አባትየውም እሷንም ሩታንም መልሶ ጠይቅ። እሷም አይ መሄድ አለብኝ የመጣሁበት ቦታ መመለስ አለብኝ፣ እንዲሁ ለምን መጣሁ ምናምን ብላ መለሰች። አባትየውም በጣም ነው የተደነገጠው። ልጄ እንደዚህማ ጥሩ አይደለም፣ እንደዚህም አይባልም እኛ በጣም እንወድሻለን ልጄ፣ ምን ነው ምን አጠፋን? ብሎ አባትዩም መልሶ ይሄ መልስ ነው የጠየቀው ማለት ነው። አይ አባቴ፣ ማሄድ አለብኝ መመለስ አለብኝ ቤት ተከራይቼ፣ ስለዚህ የተከራየሁበት ቤት ጥዬ ነው የመጣሁት የከፈልኩት ገንዘቤ ብላ ጠየቀች። መልሳ አይ ልጄ ታይ ታይው እኛ እንወድሻለን፣ እንዳትሄጂው፣ እንዳትሄጂው፣ እንዳትመለሽው ብሎ አባትዮም እንደገና እንደዚህ መልስ ነው የሰጠው ማለት ነው። ውድ ተመልካቾቻችን መልሳ ደግሞ ምን አለች? እኔ ቀልዴ ነው አባቴ እናቴ ወድሻለሁ እኔም ብላ ስርፕራይዝ አደረገች ማለት ነው። እናትና አባትዮው ማለት ነው ልጅ፣ ብላ እናትዮው ደግሞ እክስሻለው ብላ እንግዲህ ይኸው፣ በጣም አእምሩን እዩት እስቲ። እንግዲህ በእንደዚህ መልኩ ነው ፕሮግራም ያደረጉት ማለት ነው። እናትና አባት ወይም ቤተሰብ አንድ ላይ ተመካክሮ ፕሮግራም አደረጉት ማለት ነው። ወደ ቤተሰቦቻችን፣ እናት እኮ ልዩ ናት። ቤተሰብ መቼም ብትሆኑ፣ ምንም ብትሆኑ፣ በምን ውስጥ ሁኔታ ሁኑ፣ በቃ ሮጣችሁ መልሳችሁ ወደ ቤተሰቦቻችሁ ጋ ነው የምትመለሱት ማለት ነው መጀመሪያ ቤተሰቦቻችው ይሄ መንገድ ታይ ልጄ፣ ይሄ መንገድ ለአንቺ አይዋጠሽም። በዚህ መንገድ ከህርሽ ታይ ትወርቀዋለሽ ወይም ነገ ትጎጅዋለሽ። ታይወ ልጄ፣ ታይወ ልጄ፣ ታይወ ብሎ ቤተሰብ ምክር ሰጥ እኔ አያችሁ መጨረሻ ላይ ዞሮ ዞሩ ዞሩ ወደየት ነው? ወደ ቤተሰብ ጋ ማለት ነው። አያችሁ ምን ማለት ፈልጌ ነው? ቤት ጭሩ ቤተሰብ ያለነው ነገር በቃ ረ የኔ ይበልጣል አቦ የኔ ይበልጣል ካለን በኋላ መልሰን ወደ ቤተሰብ ቤተሰብ ጋ ቤተሰብ እጅ ላይ ማወደቅ ማለት ነው። ወደ ቤተሰቦቻችን ቤተሰብ ያለው ነገር ማስማት አለብን። ቤተሰብ ይሄ አይዋጥ ይሄ ነገር ታይው ያለው ነገር ይሄ ነገር ወደፊቱ ይሄ ነገር አንቺን ትጎጅዋለሽ፣ አንቺ ትጎጅዋለሽ፣ ታዩ ይጎዳሻል። ያ የተባለው ነገር ማታው መተው አለብን። ውድ ቤተሰቦቻችን እንግዲህ አንዳንድ እንግዲህ ነገር ቁጭ ብለን ወይም ማለት ስናሳስብ ማለት ነው ምር ነው የምላቸው ቤተሰብ ታዩ በቃ ወይም ታዩ ታው ወይም ያለው ነገር መተው አለብን። ከቤተሰብ ማውጣት አይጠበቅብንም ቤተሰብ ያለው ነገር ማስማት አለብን፣ ለማለት ፈልጌ ነው። ወደ ቤተሰቦቻችን እንግዲህ ሩታ ወደ ቤተሰቦቹ ጋ እንግዲህ መታለች ከመጣች በኋላ ግን እንግዲህ እንደዚህ ነው ያለችው። ሰምታችኋል ያው እንግዲህ የሚስሉ ላይ ወይም ቪዲዮ ላይ ቪዲዮ ላይ ሰምታችኋል ብዬ አስባለሁ። ወደ ቤተሰቦቻችን እንግዲህ እንግዲህ በቅርብ ጊዜ እንግዲህ የልጅናት ትሆናለች ተስፋ እናደርጋለን። እና ደግሞ እናያለን፣ የልጅናት ትሆን ማለት ነው። ውድ ቤተሰቦቻችን በቅርብ ጊዜ፣ ውድ ቤተሰቦቻችን አመሰግናለሁ፣ ከኔ ጋር ስለሆናችሁ፣ ሰዓት ሰጣችሁ፣ ጊዜ ሰጣችሁ፣ ከኔ ጋር ስለሆናችሁ ከልቤ ነው ማመሰግነው። አምላክ እግዚአብሔር ከሷ ጋር ይሁን። አምላክ እግዚአብሔር ሀገራችንም ይጠብቅን፣ ሰላምና ጤና ይስጥን። እንግዲህ ይህ መሰለ እህቶቿ ጋር ናት። እነዚህ ውብ ውብ የሆኑ እህቶች አላት። እናትም በጣም ጥሩ እናት ነው ያለችዋ። እንግዲህ አባትም ጥሩ አባት፣ መልካም ከአፋቸው ደስ የሚል ሳውሩ በጣም ደስ ይላል እና አባት ነው ያለችው። እግዚአብሔር እንግዲህ ኬሳ ጋር ይሆን። ዛሬ እንግዲህ ይዤ የመጣሁት ስለ ሮታ ታሪክ ነው። ወደ ቤተሰቦቻችን ሰላምና ጤና ይስጠን እግዚአብሔር፣ ሀገራችን ሰላም እያደርግልን። በጣም ነው የምወዳቸው። በጣም አመሰግናለሁ። ሰዓትና ጊዜ ሰታችሁ ስለተከታተላችሁ አመሰግናለሁ። ቀጣይ ቪዲዮ ላይ እንገናኛለን። መልካም ቆይታ ይሁን ልላችሁ እመኛለሁ። መልካም ጊዜ። በጣም ነው የምወዳችሁ። ላይክ ሰብ አትርሱት። ቸር ጊዜ። አመሰግናለሁ። ሰላም ለሁላችን ይሁን። አሜን።